ናታን እንግዲህ እስር ቤት ገብቷል። ጽዮንም እንግዲህ ወንድሜ ምን አድርገን የታሰርከው ለምንድ ነው የታሰርከው ስትለው ሰው ገለሃል ተብያ ስላት በጣም በጣም ትደነግጣለች። እውነትም ኤፍራታ ያለችው ሆነ ማን እንዳደረገው አውቃለሁ? እገለዋለሁ ብላ ናታንን ጨርሳ ሳታወራው ትሄዳለች። እባክሽ የጀመርሽን ጨርሽልኝ እያላት እሷ ጥላው ትሄዳለች። ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ በመላው ዓለም የምትኖሩ ውድ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ደህና ናቸው። የኔ እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ። ሁላችሁም ብያላችሁበት የዓለም ጥግ ሁሉ ሰላማችሁ እንደምትራሹ አንድ ሰማይ ፋክ በዚ ትርፍርፍ ይበልልኝ። በቅድሚያ ግን ለዚህ ቻናል አዲስ የምትመጡ ውድ ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱኝ፣ ነባሮች ደግሞ እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ዛሬም ሐረግ ቀጣዩን ክፍል እዤላችሁ መጥቻለሁ ማለት ነው። እስከ መጨረሻ ድረስ እንድትከታተለኝ በአክብሮት እየጋበዝኳችሁ ቀጥታ ወደ ቪዲዮ እንሄዳለን። ቅድሚያው ያው እንግዲህ መግቢያ ላይ እንደነገርኳችሁ ያው ናታን ታስሯል። እንግዲህ የታሰረበት ምክንያት ሰው በመግደል ወንጀል ተጠርጥሮ ታስሯል። ይህም የተደረገበት ምክንያት ከዶክተሩ ጋር የመጨረሻ ንግግር ያደረገው እሱ ስለሆነ ነገሮች ወደሱ እሱ አመዝኖ ታስሯል ማለት ነው። ከዚም እንግዲህ ኤፍራታ እቤት የዶክተሩ ሚስት ደውላ እባክሽ መጨር ለመጨረሻ ጊዜ ያከመው አንቺን እንደሆነ አቃለሁ። ስለ አንቺም ሁልጊዜ መልካም ነገር ነው የሚነግረኝ ጥሩና መልካም ሰው እንደሆንሽ ሁሉ ጊዜ ይነግረኛል። እባክሽ፣ ወንጀለኛው ማን እንደሆነ ያየሽበት ነገር፣ የተጠራጠርሽ ነገር ካለ እባክሽ ትንሽ ፍንጭ ስጭኝ ትላታለች ማለት ነው። ኤፍራታም እንግዲህ አይ እኔ አዎ እኔና ያከመው መጨረሻ ላይ ግን ምንም ያየሁበት ነገር የለም ምንም የማቀው ነገር የለም ትላታለች። የዶክተር ሚስቱም ብትማጽናትም ኤፍራታ ምንም ነገር ልትነግራት አልፈለገችም ማለት ነው። ከዛም እንግዲህ አይ አዲስ ነገር ያስታውስኩት ነገር ይጠቅምሻል ብዬ ያሰብኩት ነገር ካለ ደውዬ አሳውቅሻለሁ ትላታለች። ከዛም ኤፍራታ እናታን እንደሆነ በፍጹም አላወቀችም አልጠረጠረችም። እንግዲህ እውነት ፖሊሶች ያፌትን እየፈለጉት ነው እውነት እሱ እንደሆነ እያለች በሀሳቧ እያወራች ነበረ። እንግዲህ ለዶክተሩ ምስጥ ምን የምንታቀው ነገር እንደሌለ ትነግራትና ስልኩን ትዘጋለች። ከዛም እንግዲህ ቤዛ ሎሊት በጽዮን አስፈራርታ ወደ ቤት ትመልሳታለች ማለት ነው። ከዛ እንግዲህ ጽዮን ስትወርድ ሎሊት እና ቤዛ እታች ሳሎን ቁጭ ብሎ ታገኛቸዋለች። ቆይ እንዴት ድጋሚ አንገቴን እስክትቆርጠው ነው የምትጠብቂው? ቤዛ ቆይ እንዴት እያለች ስትላት ሎሊት እንግዲህ በጣም ይቅርታ፣ በቃ ከግድግዳ ጋር ስለ ያጋጨሁሽ ስላናደርሽኝ ነው። ይቅርታ አልኩሽ አይደል ትላታለች። ከዛ አሁን ወይኔን ወይ እሷን ትመርጫለሽ ስትላት ቤዛ በጣም ትደነግጥና ቆይ ምን ማለት ነው እንደዚህ የምትይው? ጫፍሽን አትነካሽም ደግሞ ያለሁልሽ አይደል ትላታለች። ከዛ ጽዮንም ማልቀስ ትጀምርና ቆይቺ እንዴት አይነት ማስመሰል የቻለችበት እራሷን ከግድግዳ ጋጭታ ትልናለ? ወይስ ምንም ሳትናገር ብቻዋን ወርታ ጸጥ ትላለች። ከዛ እንግዲህ እንደዛ እያወሩ ቤዛ ጋር ስልክ ይደወላል። ስታነሳው ከፖሊስ ጣቢያ ነበር የተደወለው። ቤዛ የናታን መታሰር ስትሰማ ናታን ላ በጣም ትደነግጣለች። ናታን ታሰረ ብላ ጨርሳ እንኳ ሳትነግራቸው ስልኳን እንደያዘች እሮጣ ወደ ፖሊስ ጣቢያ ትሄዳለች ማለት ነው። ሉሊትም ፅዮንም እንግዲህ ተከትለዋት ይሄዳሉ። ከዛ ቤዛ ፖሊስ ጣቢያ እንደደረሰች ናታንን ትጠራና ከናት ድጋ ቆይ፣ ለምንድ ነው የታሰርኩት? ምን አድርገህ ነው ትለዋለች። እሱም ሰው በመግደር ወንጀል ተጠርጥሬ ነው የታሰርኩት። ምን እንደተፈጠረ ምን እንደሆነ ምንም የማውቀው ነገር የለም። በጣም ግራ ገብቶኛል፣ ይላታል። ቆይ፣ እንዴት ማን፣ በምን ምክንያት? ዶክተር የሆነ ሰው ላግኝህ ብሎ ቀጥሮ ነበረ ከዛም ተደዋውለን የነገረኝ ቴክስት ያደረገልኝ ቦታ ሲሄድ ማንም ምንም የለ። ከዛ ምናልባት ወጥመድ ውስጥ ሊያስገቡኝ ይሆናል ብዬ ተጠራጥሬ ትቸው ተመለስኩኝ። ከዛም ሰውየው የተገደለው ሰውዬ የነ የአፌት የግል ዶክተራቸው እንደሆን አወቅኩ። ስልኩን መጨረሻ ላይ የተደዋወለው ከኔ ጋር እንደሆነ ስላወቁ እኔን ያዙ። ይሄን ብቻ ነው የምናቀብሎ ለቤዛ ይነግረታል። ቤዛም ቆይ ምን አይነት ግራ የገባው ነገር ነው ቆይ ምንድን ነው የምናደርገው? በጣም ይጨንቃል። አዎ እኔም በጣም ግራ ገብቶኛል። አንድ ነገር ብቻ እንድታደርግልኝ እምፈልገዋለን። ምንድን ነው እሱ? ትለዋለች እሱም፣ እኔን የሚከታተሉኝ በጣም ብዙ ሰዎች አሉ። ስለዚህ ፂን ከቤት እንዳትወጣ ኪላትም። ፂን እኮ ማሳመን በጣም ይከብዳል። ፂ እኮ በጣም ነው የምትወድ። ስለዚህ እሷን ለማሳመን በጣም ይከብዳል። እንዴት እንዴት ላማደርገው? ትለዋለች ማለት ነው ከዛም ናታን እንድታምን በቃ እንዴት ማድጋ እንድታሳምናት ይነግራታል። እሺ ብላ እንግዲህ፣ ከዛም የፂ ተራ ይደርሳል። ከዛም ፂ ስትይው በጣም ታዝናለች፣ ታለቅሳለች፣ በጣም ትናደዳለች። ቆይ ለምንድን ነው ምን ሆነ? ነው ምን አድርገህ ነው እዚህ የታሰርከው? ስትለው ናታንም አይ ይህ ፂ፣ ይሄን ልነግርሽ አልችልም። ምን እንደሆነ የማውቀው ነገር የለም። እባክህ ወንድሜ ንገረኝ፣ ምን አድርገህ ነው እዚህ የታሰርከው ሰው ገለሃል ተብዬ ነው ስትል ወይኔ ጉዴ እያለች ራሷን እያዘች እያለቀሰች በቃ ኤፍራታ ያለችው አሁን እውነት ሆነ ኤፍራታ የጠረጠረችው ኤፍራታ የፈራችው ነገር ደረሰ እያለ ብቻዋን ስታወራ ቆይ እዚህ ምንድን ነው የምትይው እባክሽ ምን ሆነሻል ያለውን ነገር ንገረኝ ሲላት እሷ በቃ ይሄንን ማን እንዳደረገ እኔ በደንብ አውቃለሁ እኔ ራሴ እገለዋለሁ ብላ ናታንን ጥላው እየሮጠች ትሄዳለች። ፂ ማለት ነው። ከዛም እንግዲህ ቤዛ ብትደውሉላት እዛ ሆና ስጠብቃት እሷ ቤት እንደወጣች ሳታያት ትሄዳለች። ጥበቃዎቹን ስጠይቅ ከወጣች ቆየች ይሏትና ውሳን ቤዛም ወደ ቤት ስትሄድ፣ እቤት ሄዳም ስደውላትም እቤት ስጠብቃትም ፂ ወደ ቤት አልመጣችም። በጣም ትደነግጥና ወዲያ ወዲህ ስትን፣ ሉሊት ምናልባት የናታን መታሰር ደስ ብሎት ሆቴል ለሆቴል እየተዝናና ይሆናል ስትል ምንድን ነው የምትይው አንቺ አሸንዝጌ ስትላት፣ አይ ምናልባት እቢኒ ጋ ሆናለች ትሆናለች ብዬ ነው ስትላት፣ አዎ እንዲሁም እሱ ጋር ልትሆን ትችላለች ገና ዛሬ ካፍሽ ጥሩ ቃል ወጣ፣ ስትላትና እቢኒ ጋር ትደውላለች። ቢኒ እና ዳጊም እንግዲህ ዳጊ ያው እናቱ ኤፍራታጋ ስለሆነች በጣም ከፍቶታል። ኤፍራታጋ በመሆኗ ብቻ ሳይሆን የከፋው እዛው የምትቀር ስለመሰለው በጣም እየተጨነቀ እያዘነ እያለቀሰው ላ ነበር። ምግብ አቅርበው እንግዲህ በፊት ከገኒ ጋር ሲጎራረሱ ያያን እያስታወሱ ቢኒም ዳጊም በሀሳብ ጭልጥ ብለው ነበረ። በዛን ሰዓት ቤዛ ቢኒ ጋር ስደውል ምነው እሷ አስቀድማ ሳትነግረው፣ ቤዛ ቤኒ ፂ፣ ምነው ቤት አይደለችም ስልክ ደጋግሜ ስደውልላት አታነሳም ትለዋለች። ከዛም እንዴ እኔም እኮ ደጋግሜ ስደውልላት አታነሳም፣ ምናልባት አንተ ጋር ከሆነች ብዬ ነው። እንዴ ማለት ቆይ ቤት የለችም እንዴ? ይላታል። አይ እቤት የለችም ከአንተ ጋር ከሆነች ብዬ ነበረ። ቆይ ምን ሆና ነው ግን በጣም ከፍቷታል ስትለው፣ ምን ሆና ነው ለምን ከፋት? ይላል። እንዴ ምንም አልሰማችሁም? ምንም ነገር የምታውቀው ነገር የለም ስትለው፣ ምንም ነገር የማውቀው ነገር የለም ምንም ነገር አልሰማም። እንዴ ናታንን እኮ አሰሩት ስትለው፣ ቢኒ ከመቀመጫው ተነስቶ በጣም ይደነግጣል። ምን ማለት እንዴት፣ ለምን ብሎ ይጠይቃትና ቤዛም አይ እንግዲህ ሰው ገለሀል ተብሎ ነው የታሰረው። ማለት እንዴት ይሄ በፍጹም አይሆንም አያደርግም ብሎ በጣም በፈጣሪ ያለ እያለ ግራ እየተጋባ ቆይ፣ በቃ እኔ ደጋግሜ ደውዬ ያለችበትን አሳውቅሻለሁ ይላትና ከቤዛ ጋር ስልኩን ይዘጋል። ቤዛም እሺ ጠብቃለሁ እላ ከቢኒ ጋር ተሰናበትና ትቀመጣለች ቢኒም በጣም ድራይ ይገባል። ጽጋ ሲደውሉ አታነሳም። ደግማ ደጋግማ ስትደውል አታነሳላቸውም ማለት ነው። ከዛ እንግዲህ የያፌትና የያፌት ሰራተኛ የያዙት ሰው ቢጠብቁ ቢጠብቁ ሊነቃላቸው ስላልቻለ እሱን ወደ ጫካ ወስደው አስወግደናል ብለው እንግዲህ እኔ በኔ በኔ ሀሳቤ ልጁ የዋቆ መረጃ እየሰበሰበ እና የሚመስለኝ ማለት ነው። ዞሮ ዞሮ እንግዲህ ከሞተ ያው ቀጥ ብሎ እየምናየው ነው የሚሆነው በቃ ከዚህ በኋላ ጥቅም ስለሌለው ሌለው ለዚህ እኔ እናንተ እንበቃለን ብሎ ይሄዳሉ ማለት ነው። ከዛ እንግዲህ በቃ ባልኮ መሰረት ሸራ ላይ አድርገው ባልኮ መሰረት አስወግደው ይለዋል። ሰራተኛውም እሺ በቃ ከዛ የፊት ጋር ስልክ ይደወላል። ስልክ ሲደወል በቃ እኔ ስልክ እያወራሁ ትጠብቃለህ፣ መኪና ያልኮን አድርግና ይለዋል። የፊት ጋር ሲደወል አለቃ እንዴት ነህ ይለዋል። ሰላም ነው፣ ምነው በዚህ ሰዓት ይለዋል። ከዛ አይ የዶክተሩን የገደለው ወንጀለኛ ተይዟል። እሱ ማነው እሱ ማለት እንዴት እንዴት ቶሎ ተያዘ? ሲል አይ ናታን ሰለሞን ነው ማለት እሱ እንዴት ሆነ እንዴ? የመጨረሻ ላይ ስልክ የተደዋወለው እሱ እንደሆነ ዘጠና ፐርሰንት ወደ እሱ መረጃዎች አመዝኗል ሲለው ያፌት እሺ፣ በቃ ያለውን ነገር ትክክለኛውን አጣርተ ነገሬ ለአሁኑ የነገርከኝ መረጃ በቂ ነው እና ስልኩን ይዘጋል። አቶ ናታን እኔ ሳላስበው ራስህ በራስ መንገድ ወጥ ወጥመድ ስር ገባ። ይድና በጣም ይደሰታል ከዛ እንግዲህ ሰራተኛው ልጁን አስቀምጦ ይመጣል ከዛ ባልኮ መሰረት በጥንቃቄ ምንም ጥርጣሬ የሚያስደርግ አድርገህ አስወገድክ ችለው አዎ አስወግጃለሁ አሁን መሄድ እንችላለን ይለዋል ከዛም እንግዲህ በቃ ስለ ሴቶቹ ታሪኩን ሄደህ አግዘው ይለዋል እሺ በቃ አግዘዋለሁ አሁን ለምሳሌ እንዴት ነው ሊወጡ የቻሉት ያው በሚወጡና በሚገቡ ሰዓት መሰለኝ ሊያመልጡ ያሰቡት ግን አንድ ነገር ምነግራለሁ ግን። ምን ምንድን ነው የምነግረኝ? በቅርቡ ብዙ ሴቶች ከሀገር ይወጣሉ። ለምን? የሴት እጥረት እያለብን፣ እንዴት እንዴት እናደርጋለን? አይ ታሪኩ አይቻቸዋሉ ብሎ ነበረ። ነገር ግን የሚሆኑ ስለሌሉ ብሎ ነው ዝም ያለው። እሱን ምን ምክንያት እንዳለው አብሬ ራሴ አወራዋለሁ። አሁን እንሂድ ብሎ ተነስቶ ይሄዳል። ከዛም እንግዲህ ወይዘሮ ዲያና እናት ጋር ስልክ ይደወልና ያ ፊት ናታን እንደታሰረ ተያይ ይነግሯታል። ከዛም በምን ምክንያት ብቻ የአፌትን ገሎት እንዳይሆን ስትል አይ እሱን አይደለም ሌላ ሰው ነው። አይ በቃ እሱ ካልሆነ እሱንም እንዳልገደለው ምናልባት የአፌት መስሎት ገሎት ሊሆን ይችላል። እሱን ካደለ ችግር የለውም ያለውን ነገር አጣርቼ እናወራለን ትልና ስልኩን ትዘጋዋለች። ከዛም እንግዲህ አሁን ልጄ ሳትወድ በግዷ አስፈቼ ወስድ ወደ እኔ ተመጣለች። ከዛም የሆነችውን ሁሉ ትነግረኛለች። አሁን ጥሩ ብራቡ ብራቡ እያለች እራሷን እያደነቀች በጣም ደስ ብሏታል ማለት ነው፣ የዲያና እናት። ምክንያቱም ዲያና ልታወራት ፈቃደኛ ስላልነበረች በጣም ተናዳ ነበረ። ቀጣዩን ይዤላችሁ እስኪመጣ እስከዛ ድረስ